እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እሱ እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ፣ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል አለኝ አላቸው የሚል ሰው ደግሞ ማስረጃ ያቅርብ ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል። የትግራይ ህሉናን አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ሶ ከዚህ አንጻር እገሌ እኔ የለኝ ግንኙነት የለኝም ካለ በጊዜ ርድረው አላቸው የምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚያ አንጻር ነው መታየት አለበት። ከተሞችን ተቆጣጥሬ አለሁ የሚለው ኃይል ደጋገምኩት፣ መሰለኝ፣ ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጠርኩ ይላል። ይሄ ጉባኤ አድርጌ ያለሁ የሚለው አንጃ ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ኮይ ተሰባስበህ ከበህ ማህተም ትነጥቃለህ። ሰው ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል ማቋረጥ አይጠበቅበትም፣ እንዳይንቀሳቀስ ማድረግ ነው። ከዛ በኋላ ሽፍቶች ናቸው፣ ከዘራፊዎች ናቸው። ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን ነው። ፌደራል መንግስት መውሰድ ያለበትን እራሱ ነው እኔ ፌዴራል መንግስቱ መውሰድ ያለበት ምላቸው ሀ ለሀ ብዬን ማስቀምጣቸው ነገሮች ማቅረቢያ አይቀርም። ፌዴራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይህን ይህን ብሰራ ነው የተሻለ የሚያዋጣው ሊል ይችላል። ከዚህ አንጻር እንደተባለው ነው። እኛንን ልጅትሜት ፌዴራል መንግስቱ የሚያውቀው እኛ ነው፣ በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተሪም አድሚኒስትሬሽን ነው። ሰው የሆኑ ሰዎች ጉባኤ ያድርገናል እና ወይ የሆነ ዳስ እቁብ ጥለናል እና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ? ነው ፍላጎቱ አለ። ሀሳቡ ምንድን ነው? ይህን ካረግን በቃ መሬት ረመጥ ካረግናት ተመልሰን መጥተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጭ ምንም አመራጭላቸው። የሚ ይሰራሉ ወይ እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበረ። እኛም መሀል ሀገር ደርሰን በነበረበት ሰዓት አሁን አሁን ይሰራሉ ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት ሁለት ዓመታት ሊሰማቸው ከቻሉ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው አገልግሎት ነው ይፈልገው አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም ውሸት ነው ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ ዘጠና ፐርሰንቱ ህዝብ ጌታቸውን አይደለም ሰላምን ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የዘጠና ምናምን ፐርሰንት ህዝብ ድጋፍ አለኝ ብዬ ምናል ይሄ ዝም ብሎ የፈጠርኩት ተረት አይደለም ኤቨሪዌር ያለው እውነት ስለሆነ ነው። ሰባ ምናምን ፐርሰንት ወጣት ነው ስል ሽማግሌ ይቃውመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድን ነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው፣ የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል፣ የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህሊናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈሬ ሆነስትሊ፣ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህግባ የሚያስችል ስራ የሰራ የለም። ደፍሮህም መጥቶ ለእኔ የሚገባው ብሎ ለመሟገት ሲቅርና ያለችውን አጋጣሚ እንኳ ቶሎ የሚጨረሰውን ጨርሰ የሚከናወነውን አከናወነ ለመውጣት ነው መሯሯጥ ያለብን። ግን ስልጣንና ስልጣን ነው እስከመጨረሻው መቋደሻ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጅትሜሲ ሊያገኝ አይችልም። በዚህ ነው እንደተባለው ተሳክቶለት ተደራድሮ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚማማ ሰው የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን። ፌዴራል መንግስቱን በዚህ ደረጃ ላይ ያወቀባል። ምን ነው እኔ ህዝባችን ማስተላልፈው መልክ ስምፕል ነው። እነዚህ የጦርነት አባዜ ያለባቸውን ሰዎች የግጭት አባዜ ያለባቸውን ሰዎች አደብ ማስገዛት መቻል አለበት። ሰራዊት የዚህ አጀንዳ አካል አይሆንም። በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ በላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው። እንደተባለው ትግራይ ስራ የለም የተባለ እውነት ነው። ይገባል፣ ከሰዓት በኋላ ይወጣል። ይሄ የምላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጠራል የሆነ ሮብ ቀን። ከዛ የሚሆነው ስለማይታወቅ አሁን እኛ ሌሴፌር ነው። ምንድን ነው ማሰር ምናምን የሚባል አባዜ የለብኝም። አትሊስት ኢንተሪም አድሚኒስትሬሽኑ ኢንትሮዲውስ ያደርጋቸው ብዙ ነገሮች አሉ። ባይዘው የሰራናቸው በርካታ ስራዎች አሉ። ገበሬያችንን ማዕከል አድርገን ሰርተናል። እንዳልኩት ነጋዴው ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት አያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራ ናቸው በርካታ ስራዎች አሉ። ከፌደራል ጋም በመተባበር በትግራይ መንግስትም ኢኒሽቲቭ ትምህርት፣ ማህበራዊ አገልግሎት ተቋርጦ የነበረው ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ። እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን እንማወራት አልቻለን ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማ የሆኑ ጉዳዮች እንድንገባ ስለተገደድን ነው እንጂ በርካታ ስራዎች ተሰርተዋል። ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብሶ እነዚህ ባንዳዎች መገደል አለባቸው የእኔ ምክትል ባለበት ጌቶን ጠቃን ለምን አልገደልክም? መግደል እንዴት አቃት? አንተን የወሰለ ጀግና ተብሎ ማስተባበያ አይሰጥ የለም ማስተባበያ አይሰጥም። ይሄ የክራይም ኢንተርፕራይዝ ነው። ይሄ ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው። እነገሌ ለምን አልተገደሉም ይላል። አጠገቤ ቢደርሱ ፈጃቸው ነበር ይላል። ይሄ በቴሌቫይዝ ነው። አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም። አትሊስት አሁን ያለው መንፈስ ሰውን እያሳደድክ በማሰር የመናገር ነጻነት በማፈን የሚፈታ ችግር አለ ብለን ስለማናምን፣ ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቷል ይል በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ አይ ሰምታችኋችሁ ይሆናል ከወር በኋላ አብይ ጋር ተነጋገር እንመለሳለን፣ ስምንት ወር ሆኖ ደሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሳገሩ ስለዚህ፣ እነ ጌታቸው አይቀጡም። እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይህንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል። ለሚኖር ግን የመንግስት ስራ አንዳንዱ የአስራ ሰባት ወር ደሞዝ ስላልተከፈለን ይላል። እውነት አስራ ምናምን ወር ደሞዝ አልከፈልንም የአምስት ወር ደሞዝ፣ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛን ደሞዝ ከልክለህ ነው። የአምስት ወሩን አትሊስት መክፈል ይገባል። የአስራ ሁለት ወር የሚባለው ሁለት ሺ አስራ አራት መንግስት ለማዳበሪያ የመደበሪያ ብድራቸውን ከፍ ይበታለሁ ይላል። ፌዴራል መንግስት ተመልሳችሁ ረዲ የባከነ ነገር አትጠይቁም ይላል። ወጤ በር ሙግት መቀጠል ይኖርብናል። ግን ይሄ ሁሉም አይነት ምክንያቶች የቀረቡ የስራ መንፈሱም የተዳከመ ነው የሚለው ትክክል ነው። አድ ጉዳዩም አድግራት አድ ግራት ምክር ቤቶች ወስደት ሚለው ይነሳ ምክር ቤቶች 2012 ምርጫ ኮ 2012 ምርጫ ተውት። በክልል ደረጃ ነው ያደረግነው። እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል። ከዛ ፊት 12 ዓመት ያደረጉ ምክር ቤቶች ናቸው። በሆነ ይሁን መንገድ እንግዲህ እንደምታውቁት ፌዴራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው። ታስታውሳላችሁ ከሁለት ከመስከረም 25 በኋላ ፌዴራል መንግስት የወሰነውን ውሳኔ አንቀበልም የሚል ያ ያምነንበት ነው አቋም ወስደን ነበር። አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌዴራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል። የወረዳ ምክር ቤቶች አስል ፌዴራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል። የማውቀው ነገር የለም። አስራ ሁለት ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው መቶ ሀምሳ ሰው ሀያ ሰው ነው ያላቸው። አንዳንድ ቦታዎች ላይ በጣም የሚያስገርመው ታህታይ ማጨው የሚባል ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጎ የተጠርቶ የምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል፣ ወረዳ አስተዳዳሪ ሾመን። ይሄ እንደዚህ አይነት ድራማ እንግዲህ ግድብ ላይ ልክ ሲሰራበት የነበረው ጉዳይ ነው የዚህ ጥፋት አካል ሆነ ረዥም ጊዜ ቆይታ በዚህ ደረጃ ወጥቶ ስታይ በጣም አስደንጋጭ ነው። ሰው ምንድን ያደርግ ነው? እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ፣ ግን የተጓደለውን አሟልተን ደንብ አወጣን በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር ግን ደግሞ የመጠረጋ ባዜ የእኔ ደጋፊዎች እኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞክረናል። አሁን ጠበንጃ የያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል። አሁን ህገ መንግስቱ የትግራይ ህገ መንግስት ይላል ምን ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል እንዳልኳቸው ነው ሀያ ሰው አባል ያለው ምክር ቤት ምክር ቤት አይደለም። አስራ ሁለት ዓመት አልፎታል፣ እድሜው ምናምን እሱ እንትተን በዚህ መልኩ እናስተካክለው። ካቢኔ የወሰነው እሱኑ የሰራዊት አመራሮች ይህን ይህን እናደርጋለን ካላችሁ አትሊስት በህግ እና በደንብ እናደርገው እንጂ ሰውየው ዝም ብል አርጮ መይዞ ሄዶ አንተ በህገ መንግስቱ የተመረጥክን አልተመረጥክን ሊል ምን ማን ነው መብት የሰጠው? ሰው ይሄ ትርምስ ነው። አሁን የምናየው ሁኔታ የሚያሳዝነው ላይቭ ቡለት ሳይቀር እየተተኮሰ ሰዎች እየቆሰሉ፣ ትናንት ሌሊት የተገደልም ሰው አለ። ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጠ ወጥነትም ጭምር ነው እየተስፋፋ ያለው ይሄ የተወሰኑ የሰራዊት አመራሮች፣ በአብዛኛው ግን ይሄ ያርግ ያለሁ እያል የሚያምታታ ከፍተኛ የስልጣና ዝ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታ መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አረጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌዴራልም ጋር ተደራድሬ ያለሁ ተደራድሬ ይመለሳለሁ የሚል ቡድን እየፈጠረ ያለው ነው። ህዝቡን ተራራይዝ ያደረጉት ነው በሁሉም ቦታዎች። ህዝብ ተቃውሞ አለው። እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው አማካሪ ምክር ቤት ነው። በደንብ አቋቁመን ደንብ አውጥተናል። መንግስት ስራውን ለመስራት የሚያስችላቸው አይዞ ደንቡ ራሱ የተቋቋሙበት ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጃ ነው የሚለው ስራ ለመስራት የሚያግዝ ያደራጃል። በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳትፎ ቢያጸድ ይሻላል ብለህ የምታደርገው። አሁን የጊዜያዊ ምክር ቤት ህጋዊ ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌዴራል አፔንዴጅ ነው በሚል ልታፈረስ ትሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌዴራል ትፈልጋለ ይካንታቪት ቦዝ ዌይስ። አሁን ባለንበት ሁኔታ ጊዜያዊ አስተዳደሩ ለማፍረስ እየተደረገው ያለው ጥረት ጊዜያዊ ማስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ በአይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው። ረዥም ጊዜ ሆኔ በአማርኛ ረዥም ሰዓት ሰዋራ አመሰግናለሁ ነው።